ከመሄዳችን በፊት ምንድን ነው የምትጨቀጭ? ጠቅላይ ሚኒስትሩ መልስ ሰጥቷል ባለፈው። በነገራችን ላይ እና እኛ ፓርቲ ፓርቲያችን ተወዳድሮ አሸንፏል። ካሸነፈ በኋላ መንግስት መስርቶ ቅድሚያ መስጠት ለሚገባው ቅድሚያ እየሰጠን ነው። ፖሊሲያችንን እኮ እያስፈጸምን ነው። ምንድን ነው የሚነግሩ? ለምን ነው የሚጨቀጭቁ? እናንተ ስታሸንፉ ወይንም ደግሞ ተመራጭን አማራጭ የሆነ ፖሊሲ ይዛችሁ ታስፈጽማላችሁ። አንድ መንግስት እኮ የሚመረጠው ከተመረጠ በኋላ ለሚፈልገው ነው ቅድሚያ የሚሰጠውና ለምንድን ነው የሚጨቀጭቁን የሚል መልስ ሰጥቷል። ኦፊሻሊና ትክክል አይደለም ወይ? አንዴ ከተመረጠ በኋላ አንድ አንድ ፓርቲ ቅድሚያ ለሚሰጠው ለብልጭልጩም፣ ለመንገዱም፣ ለመብራቱም፣ ለፋውንቴኑም፣ ለመንበጫረቃው ውሃውም፣ ለችግኙም፣ ለምሳሌ ከሰው በላይ ችግኝ ቢያስቀድሙ የፓርቲው ፖሊሲ እስከሆነ ድረስእና ቅድሚያ እስከሆነ ድረስ ምን ችግር አለው? ተመረጣል። ተመረጠ የሚለው የልጭ አውጣውት አልገባም። ቢመረጥ ራሱ ፉሊ ዲሞክራቲክ ፌር በሆነ ምርጫ ውስጥ ቢመረጥ ራሱ የሀገርን ገንዘብ የሀገርን ንብረት መጫወቻ ማድረግ አይቻልም። ጎረቤታችን ኬንያ ፌር በሆነ ምርጫ ነው የተመረጠው። ምርጫው ተመርጦ ፍርድ ቤት ሄዶ ወሰኑ ሁለት ባይ ምርጫ ነው። ብድር ሊበደር ሲሄድ ግን ታክስ በጣም ትንሽ ሊጨምር ሲሄድ ቀውጢ የተደረገ ቀረ ተመርጭ ያለውና አትጠይቁኝ ብሎ በታንካል ጨፈጨፋቸው፣ ግጭት ገባ፣ ሰረዘ። መመረጥ በህግ በሀገሪቷ ህግ መሰረት በሀገሪቷ ፕራዮሪቲ መሰረት የዛን ሀገር ንብረት ስራ ላይ ማዋል እንጂ የተወሰነ ሩም ሊኖር ይችላል በተወሰነ ደረጃ ለምሳሌ በዓለም ላይ ወደ ቀኝ ዘመም እና ግራ ዘመም ፓርቲዎች የሚለያዩበታል። ግራ ዘመም ፓርቲዎች የሀገር ንብረት ሞር በማህበራዊ ጉዳዮች ላይ በደሞዝም በመጨመር ላይ እኩልነት ፍትሐዊነትን በማምጣት ላይ ያውሉታል። ቀኝ ዘመም አሜሪካ ሪፐብሊካ እንደምንላቸው ፍሪ ኢንተርፕራይዝ የሆኑ ፓርቲዎች ደግሞ ሞር የቢዝነስ ኮሚኒቲውን የንግዱን፣ የኢንዱስትሪውን ማበረታታት የኢኮኖሚ እድገትን ላይ ያነጣጠረ ላይ ፎከስ ማድረግ ልዩነቱ ግን ሩሙ በህግ ነው በህግ የተወሰነ ነው። በህግና በራሽናል በሆነ አስተሳሰብ የተወሰነ ነው። አብይና ግብረአበሮቹ ፍሪ ኤንድ ፌር በሆነ ምርጫ ራሱ ቢመረጡ አሁን ኢትዮጵያ ላይ ያደረጉትን ብልግና ለመፈጸም የሚያስችል ምንም አይነት ህጋዊም ሆነ ሞራላዊ ቅቡልነት የለውም።